ብስምላህ አርረህማን ረሒም በዛሬ ቪዲዮ ላይ የማቀርብላችሁ ይህ ግለሰብ የምታዩት ፎቶ ማለት ነው፣ ወይም እዩ ጩፋ በመባል የሚታወቀው በሀሰተኛ ነቢይነት የሚሰራው ማለት ነው። ብዙ ጊዜ የሚያስተላልፋቸው መልእክቶቹ በሀሰት የተሞሉ ናቸው፣ በጩኸት የተሞሉ ናቸው፣ ሰዎችን ሁከት ውስጥ በመጨመር ላይ የታጎሩ ናቸው ማለት ነው። የሚናገረው ንግግር ምንድን ነው? በነቢያት ላይ እንዲሁም ደግሞ በጻድቃን ላይ ከፍተኛ ቅጥፈትን እየቀጠፈ የሚገኝ ግለሰብ ነው። ኢየሱስ ተመልሶ ይመጣል፣ ግልጽ ነው የምነግርህ። መሐመድም ማርያምም ሁለቱም አይመጡም፣ ኢየሱስ ነው የሚመጣው። ሀጂ የሚገርም ነገር ነው። በጣም ጥብድል ያለ ውሸት ነው የሚያወራው። ደግሞ ወላ በጣም የሚገርም ነገር እኮ ነው። ሀሰተኛ ነብይነቱ እንዳለ ሆኖ ይመጣሉ አለ። አንደኛ የት እንደሚመጡ አልጠቀሰም፣ አይታወቅም ቦታውም። ሁለተኛ መቼ እንደሚመጡ አልታወቀም። ሶስተኛ በጋራ ነው የሚመጡት ወይስ ለየብቻ ነው የሚመጡት? እነማን እሱ እንደጠራቸው ማራምና ማምድ አለ። ማምድ የሚባል አይደለም ማምድ የሚባል ሰው አናገርኛ። ሙሐመዱን ረሱሉላህ እኛ ለዓለማት እዝነት ለአንተም ጭምር ለደህንነትህ ዋስትና የተላኩትን ነቢይ ሙሐመድን በቁርአን ምዕራፍ 48 ቁጥር 29 ላይ ወይም የመጨረሻው አንቀጽ ላይ ባለው መሰረት ሙሐመዱን ረሱሉላህ ተብለዋል።

በቁርአን ምዕራፍ 37 ሱረቱ ሳፋት መጨረሻው አያ ላይ ደግሞ ወሰላሙን ዓለ ልሙርሰሊን ወልሐምዱልላህ ረብ ልዓለሚን፣ ስለ አጠቃላይ ነቢያቶች ስለ አጠቃላይ መልእክተኞች የመሰከረውም አላህ ነው፣ ሰላም በነሱ ላይ ይሁን ብሎ ለዛውም አሞጋግሷቸዋል ማለት ነው። እዚህ ጋር ግን ዛሬ ላይ ሲያወራ የሰማነው ሁላችንም በጣም የሚሰማን ነገር አለ። አንዱ የሚሰማን ምንድን ነው የዚህ ግለሰብ አስተምህሮት የረገጠ ውሸትና ቅጥፈት መሆኑን ሁላችሁም ልታውቁ ፈልጋለሁ። ታውቃላችሁ። በእርግጥ ሁሉም ሰው ይወቅ። ሐሰተኛ ነቢይ ሁኖ ሰዎችን አገለግላለሁ እያለ ሰዎች ላይ ሁከት እየፈጠረ ነው ያለው። ማምድም አይመጣ መርያም አይመጣ ኢየሱስ ክርስቶስ ግን ተመልሶ ይመጣለን። ከየት ወዴት ነው የሚመጣው? ከየት ወዴት? አንተ ጌታ እያልከው አይደለ? እንደ ፈጣሪ እያልከው አይደል? ፈጣሪ ከየት ወዴት ነው የሚመጣው? አንተ ወዳለህበት መንደር ነው የሚመጣው። አንተ ወዳለህበት ቤት፣ አንተ ወዳለህበት ሆቴል ነው የሚመጣው።

ተሰብስቦ ይቀርባል ይልሃል ይህን ዛቻ ከቁርአን ታገኛለህ በቁርአን ያመንክና የተመራህ ከሆነ ተደናለህ አለበለዚያ ደህንነት የለህም ኢየሱስ ክርስቶስ ተመልሶ መምጣቱን ያስተማረ እስልምና ነው ሌላ አስተምህሮት ውስጥ የለም ሌላ ያስተማረ መጽሐፍ የለም ነቢ መሐመድ አለ ሰላት ወሰላም በተሰጣቸው የትንቢት አስተምህሮት መሠረት በመጨረሻዎቹ ዘመናት ነቢ ዒሳ እንደሚመጣ እንደሚወርድ ከሰማይ እንደሚመጣ አይደለም፣ ከሰማይ እንደሚወርድ በመላእክት ታጅቦ እንደሚመጣ እንዲሁም ደግሞ የመውረጃ ስፍራው ራሱ ዲመሽቅ እንደሆነ ደማስቆ ማለት ነው። ወርዶ ደግሞ መጥቶ እናንተ የምታመልኩትን አምልኮት በአጠቃላይ ድራሹን ያጠፋል፣ መስቀልን ይሰባብራል ማለት ነው። ምክንያቱም ያለ አግባብ ነው የምታመልኩት፣ በሐሰት ነው የምታመልኩት። እሱን እንደገና መልሰ ይመጣል ትለናለህ። ወዴት ነው የሄደው? ፈጣሪ ወዴት ይሄዳል? ከየትስ ነው የሚመጣው? በአንተ ጭንቅላት ውስጥ ያለው ፈጣሪ ማለት ነው። ይህን ጥያቄ መልሱን እንፈልጋለን። በተለያዩ ጊዜያቶች እኔም እንኳን እንደ የተወሰኑ አንድ አራት ነው አምስት ቪዲዮዎችን ሰርቼ መልእክት ልኬልህ ነበር። ሳትሰማው አትቀንም ግን መልስ አትመልስም። መልስ አትመልስም። አንደኛ ባይብልን ማንበብ አትችልም። አማርኛ ስለሆነ ባይብሉ ማንበብ አትችልም። የምታወራው አንዳንድ ጥናቶችና ጥቅሶችን ሰዎች ያነቡልህና ታጠናቸዋለህ ትሸመድድና ከዛ በኋላ አነበብኩት ትላለህ። ከዛ ውጭ አብዛኛው የአንተ ሥራ ምንድን ነው? ጭፈራ ነው ጭፈራ፣ ዝላይ፣ ዘፈን፣ ጩኸት። ሰዎችን ደግሞ ካራቲስት እየመሰሉ የእግር ምልክት የጫማ ጥፊ ምልክት ታሳያቸዋለህ። በፊልም ያሰለጠንካቸው ሰዎች ወደኋላ ዋ ብለው የወርቀ እባቅባክ እንደዚህ አይነት ፊልም አቁም። ስራ ስራ፣ አገር አልማ፣ አገር አልማ፣ ወገነህን ጥቀም። ነፍስህን ለማዳን እስልምናን ተቀበል፣ አለበለዚያ አትደንም። ኢዩ ጩፋ፣ ይሄ መልእክት ከደረሰ እንግዲህ ጥሩ ነው። እንደ አላህ ወዶሃል፣ ይህን መልእክት ካደረሰልህ ወዶህ ነው ማለት ነው። ላኢላሀ ኢላላህ በል። ከአላህ በቀር በእውነት የሚመለክ ማንም የለም። እኛ አላህ የሚባል አምላክ የለንም እንዳትል፣ ኦሪትህ ራሱ በአረብኛ የተጻፈው እግዚአብሔር በሚለው ስፍራ ላይ አላህ የሚል ነው የተጻፈ። ግባና አንብብ፣ አረብኛን ባይብል አንብብ። አትችልም። ለነገሩ ግን አይ ችግር ነው ደግሞ እዚህ ላይ ሰዎችን አንብቡልኝና እስኪ ይህን ትርጉሙ ንገሩኝ በላቸው። እኛን ስለማትቀበል ማለት ነው። ከአላህ በቀር ሰማያትና ምድርን ከፈጠረ አምላክ በቀር በእውነት የሚመለክ ማንም ምንም የለም በል። ሙሐመዱን ረሱሉላህ በል። ነቢይ መሐመድ ለዓለማት እዝነት የተላኩ መልእክተኛ ናቸው ብለህ እመን። ወደህ ተቀበል፣ ተመራ፣ ራስህን ለውጥ። እዚህ ምድር ላይ ራሱ ፈውስን ታገኛለህ። እዚህ ምድር ላይ ራሱ ጥሩ ህይወትን ታገኛለህ፣ የተስተካከለ ህይወትን፣ ሁሌ ከመረበሽ ነጻ ትወጣለህ። አሁን አንተ ልብ ተረብሿል፣ ሐቅን ስላልያዝክ ማለት ነው። እውነት ጋር ስለ ተራራቅ፣ ከእውነት ጋር ስለ ተጣላህ፣ ሐሰት ጋር ስለምትኖር ተረብሸህ ነው የምትኖረው። ስለዚህ እውነትን ተቀበል እስልምናን ትድን ዘንድ ከዚያ ውጭ ግን ካልሆነ፣ ወለዚነ ከፈሩ ወከዘቡ ቢአያትና ኡላኢከ አስሓቡና ሪሁም ፊሃ ኻልዱን ይላል አላህ። እነኛ የካዱ በአንቀጾች በአላህ ቁርኣን በመልእክተኛው በነቢ መሐመድ ዓለይሂ ሰላቱ ወሰላም በፈጣሪ አንድነት አምልኮት የካደ ከዚህ የራቀ እንዲሁም ያስዋሸም ጭምር ገሃነምን ለዘላለም ይገባል፣ አይወጣም ይልሃል። የትኛው አካልህ ነው የሚቋቋመው ይህን እሳት? ስለዚህ አትችልም። ይኸው በጊዜ መክርናሃል። አልመሸም፣ አሁንም ቢሆን ጊዜ ይኖረሃል። ቶሎ ወደ እስልምና ተመለስ እላለሁ። አድርሱለት ይህንን ይህንም ቪዲዮ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ አድርሱልኝ ባረከ አላህ ፊኩም ሙስሊም ወንድምናቶች